ኦሪት ዘፀአት ምዕራፍ ሃያ ሁለት ላይክ በማድረግ ጀምሩት። ሰው በሬ ወይም በግ ቢሰርቅ ቢያርደው ወይም ቢሸጠው፣ በበሬው ፈንታ አምስት በሬዎች፣ በበጉ ፈንታ አራት በጎች ይክፈል። ሌባው ቤት ሲምስ ቢገኝ እርሱም እስኪሞት ቢመታ፣ በመታው ሰው ላይ የደም ዕዳ አይሆንበትም። ፀሐይ ግን ከወጣች የደም ዕዳ አለበት። ሌባው የሰረቀውን ይመልስ። የሚከፍለውን ቢያጣ ስለ ሰረቀው ይሸጥ የሰረቀው ደህና ሆኖ በእጁ ቢገኝ በሬ ወይም አህያ ወይም በግ ቢሆን የሰረቀውን ያህል ሁለት እጥፍ ይክፈል። ማንም ሰው ወደ እርሻ ወይም ወደ ወይን ስፍራ ከብቱን ቢነዳ የሌላውን እርሻ ቢያስበላ ከተመረጠው እርሻ ከማለፊያ ወይን ይካስ። እሳት ቢነሳ እሾክንም ቢይዝ ክምሩንም ወይም ያልታጨደውን እህል ወይም እርሻውን ቢያቃጥል እሳቱን ያነደደው ይካስ። ሰው በባልንጀራው ዘንድ ብር ወይም ሌላ ነገር እንዲጠበቅለት አደራ ቢያኖር ከቤቱም ቢሰረቅ ሌባው ቢገኝ ስለ አንድ ሁለት ይክፈል። ሌባው ባይገኝ ባለቤቱ ወደ ፈራጆች ይቅረብ እጁንም በባልንጀራው ከብት ላይ እንዳልዘረጋ ይማል። ሰዎች ስለ በሬ ወይም ስለ ሀያ ወይም ስለ በግ ወይም ስለ ልብስ ወይም ስለሌላ ስለጠፋ ነገር ቢካሰሱ አንዱም ይህ የኔ ነው ቢል ክርክራቸው ወደ ፈራጆች ይድረስ ፈራጆችም የፈረዱበት እርሱ ለባልንጀራው በአንድ ሁለት ይክፈል። ሰው በባልንጀራው ዘንድ አህያ ወይም በሬ ወይም በግ ወይም ሌላ እንስሳ እንዲጠበቅለት አደራ ቢያኖር ማንም ሳያይ ቢሞት ወይም ቢጎዳ ወይም ቢማረክ በባልንጀራው ከብት ላይ እጁን እንዳልዘረጋ የእግዚአብሔር መሐላ በሁለታቸው መካከል ይሁን፣ የከብቱም ባለቤት መሐላውን ይቀበል፣ እርሱም ምንም አይክፈል። ከእርሱ ዘንድ ቢሰረቅ የጠፋውን ያህል ለባለቤቱ ይመልስ። ተቧጭሮ ቢገኝ ለምስክር ያመጣው፣ በመቧጨሩ ምክንያት አይክፈል። ከባልንጀራው አንዳች ቢዋስ ባለቤቱ ከእርሱ ጋር ሳይኖር ቢጎዳ ወይም ቢሞት ፈጽሞ ይክፈለው። ባለቤቱ ግን ከእርሱ ጋር ቢኖር አይክፈል፤ ቢከራይም በክራዩ ይግባ። ሰው ያልታጨችውን ድንግል ቢያስታት ከእርሷም ጋር ቢተኛ ማጫዋን ሰጥቶ ሚስት ያድርጋት። አባቷም እርሷን እንዳይሰጠው ፈጽሞም ቢቢል እንደ ድን ደናግል ማጫ ያህል ብር ይክፈላት። መተተኛይቱን በሕይወት እንድትኖር አትፍቀድላት። ከእንስሳ ጋር የሚረክስ ፈጽሞ ይገደል። ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ። እናንተ በግብፅ ምድር ስደተኞች ነበራችሁና ስደተኛውን አትበድሉ፣ ግፍም አታድርጉበት። መበለቲቱንና ድሃ አደጎችን አታስጨንቋቸው። ብታስጨንቋቸውና ወደ እኔ ቢጮኹ እኔ ጩኸታቸውን ፈጽሞ እሰማለሁ፤ ቁጣዬም ይጸናባችኋል፣ በሰይፍም አስገድላችኋለሁ ሚስቶቻችሁ መበለት፣ ልጆቻችሁ ድሀ አደጎች ይሆናሉ። ከእናንተ ጋር ለተቀመጠው ለወገኔ ለድሃው ገንዘብ ብታበድረው እንደ ባለ አራጣ አትሆን፣ አራጣም አትጫንበት። የባልንጀራህን ልብስ ለመያዣ ብትወስድ ፀሐይ ሳትገባ መልስለት፤ ሥጋውን የሚከድንበት እርሱ ብቻ ነውና፤ የሚተኛበት ሌላ የለውምና፤ ወደ እኔ ቢጮኽ መሐሪ ነኝና እሰማዋለሁ። ፈራጆችን አትስደብ፥ የሕዝብህንም አለቃ አትርገመው። ነዶህንም የወይንህንም ጭማቂ ለማቅረብ አትዘግይ፤ የልጆችህንም በኵር ትሰጠኛለህ። እንዲህም በበሬዎችህና በበጎችህ ታደርገዋለህ፤ ሰባት ቀን ከእናቱ ጋር ይቀመጥ፣ በስምንተኛውም ቀን ለእኔ ትሰጠዋለህ። ቅዱስ ወገን ትሆኑልኛላችሁና፣ ስለዚህ በምድረ በዳ አውሬ የቧጨረውን ሥጋ ለውሻ ጣሉት እንጂ አትብሉት። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ መልካም ቆዩ።